ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁ። የጥቅምት 4 2017 እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ላደርሳችሁና ላቀበላችሁ ብቅ ብያ። ከዚህም ጋር ተያይዞ በመጀመሪያው መረጃዬ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና በባንኮችና በትይዩ ገበያ መካከል ያለውን ሰፊ ልዩነት ለማጥበብ በዛሬው ዕለት ዶላርን ለጨረታ አቅርቧል። ይህንን ዶላር ለጨረታ ያቀረበበት ዋጋ ስንት ነው? በዝርዝር ይዘነዋል። በሌላው መረጃችን በዛሬው ዕለት የሚኒስትሮች ምክር ቤት አዲስ ስብሰባ አካሂዷል። በዚህም ስብሰባ ላይ በርከት ባሉ ጉዳዮች ላይ ተወያይቶ በአብላጫ ድምፅ አጽድቋል። እነዚህ የጸደቁት ውሳኔዎች ምንድናቸው? በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለቤት ችግር ላለባቸው ኢትዮጵያኖች በሙሉ እጅግ በጣም አስደሳች የሆነን መግለጫ በዛሬው ዕለት ይፋ አድርገዋል። በዝርዝር ይዘነዋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ አዲስ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 33 በመቶ የነበረው የድህነት መጠን በተያዘው 2025 ወደ 43 በመቶ ከፍ ሊል እንደሚችል ማስታወቁን በዚህ ሰዓት ሪፖርቱ አስመልክተዋል። የለምባንክ ሪፖርት እንደገለጸው ኢትዮጵያ ከሁት አስርታት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ ዕድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽኖ አድርጓል ብለል። እንደ ሪፖርቱ ገለጻ የዋጋ ግዥበት በከተማ ነዋሪ ላይ ከፍተኛ ተጽኖ ያደረሰ ሲሆን አብዛኛው የገጠር ቤተሰብም ቢሆን ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አለመሆኑን ሪፖርቱ አስነብቧል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የውጭ ምንዛሬ በሀገራችን ኢትዮጵያ በጥቁር ገበያ እንዲሁም በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ በዛሬው ዕለት ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያን ለማረጋጋትና የዋጋ መረጋጋትን ለመደገፍ በሚያካሂደው ተከታታይ ሂደት አንድ መቶ አምሳ ሚሊዮን ዶላር የሚሆን የውጭ ምንዛሬ ሽያጭ ጨረታ ማክሰኞ ጥቅምት 4 ቀን 2018 እንደሚያካሄድ አስታውቋል። ባንኩ እንዳመላከተው የውጭ ምንዛሬ ገቢ የጨመረ በመምጣቱ የተወሰነውን መጠን ለባንኮች መመደብ የኢኮኖሚ መረጋጋት ግቦችን ለማሳካት ይረዳል ብሏል። ብሔራዊ ባንክ የውጭ ምንዛሬ አቅርቦት ጠንካራ መሆኑን በመግለጽ የንግድ ማህበረሰብና ህዝቡ የውጭ ምንዛሬ ፍላጎት በመደበኛ ገበያ እንደተሟላ መሆኑ ማረጋገጫ ሊሰጣቸው እንደሚገባ ማሳስቧል። ባንኩ ባለፈው ዘጠነኛው ዙር ጨረታ 150 ሚሊዮን ዶላር አቅርቦ ከ28 ባንኮች የውጭ ምንዛሬ ድልድል ማግኘታቸውና የአንድ አሜሪካ አማካኝ ዋጋም 138 ብር ከ2 ሳንቲም መመዝገቡ ይታወሳል። በሌላው መረጃችን የሚኒስትሮች ምክር ቤት በዛሬ ዕለት አዲስ ስብሰባ አካሂዷል። ይህንን ስብሰባ በተመለከተ እጅግ በርካታ ጉዳዮችን ተወያይቶ በአብላጫ ድምፅ ማጽደቁ ተሰምቷል። የሚኒስትሮች ምክር ቤት በዛሬ ዕለት ባካሄደው መደበኛ ስብሰባው የኢትዮጵያ ኒውክለር ኃይል ኮሚሽን ማቋቋሚያ ደንብን መርምሮ በሙሉ ድምፅ አጽድቋል። ይህ ደንብ በነጋሪት ጋዜጣ በይፋ ታትሞ ከወጣ በኋላ ተግባራዊ የሚሆን ሲሆን ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ልማት ለመጠቀም ጥረቷን ወደ ላቀ ደረጃ እንደሚያሸጋግር ይጠበቃል። ኮሚሽኑ በዓለም አቀፍ ማዕቀፎች መሠረት የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የመጠቀም ሀገራዊ ጥራትና፣ የመምራት የማስተማር ኃላፊነት ይኖረዋልም ተብሏል። ትኩረት ተደርጎ ከሚሰራባቸው ቁልፍ ዘርፎች መካከል የኤሌክትሪክ ኃይል ተደራሽነት፣ የኢንዱስትሪ ልማት፣ የምግብ ዋስትና፣ የጤና አገልግሎት እንዲሁም ሳይንስና ምርምር መሆናቸው ተመላክቷል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከጥቅምት 4 ቀን 2018 ጀምሮ አቶ ሳንኳድን ደበበ የኢትዮጵያ ኒውክለር ኃይል ኮሚሽን ኮሚሽነር አድርገው መሾማቸው በዚህ ሰዓት ተሰምቷል። በሌላው መረጃችን የቤት ችግርን እንዲሁም የውሃ አቅርቦት ችግርን የሚቀርብ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መግለጫ ሰጥተዋል። በዘንድሮ 2018 በአዲስ አበባ ከተማ የኮሪደር ልማት ሥራ ተብሎ እንደ አዲስ የሚጀመር ስራ እንደማይኖር፣ የዘንድሮ ትኩረት የቤት ችግርን ለመቅረፍ ቤትን መገንባትና የውሃ አቅርቦትን ማሻሻል እንደሆነ የአዲስ አበባ ከንቲባ ወይዘሮ አዳነች አቢቢ ገለጹ። ከንቲባዋ እንደተናገሩት ለአዲስ አበባ ምክር ቤት በሰጡት ማብራሪያ ነው። በማብራሪያቸው ላይ እስካሁን በኮሪደር ልማት የተገኙ ውጤቶችን ከከተማ ስፋት አንጻር ገና እንደሆነ ገልጸው ስራዎቹ የተሰሩት ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅደም ተከተል ተስተካክሎ መሆኑንም አንስተዋል። ነገር ግን ሰፊ ስራ ዝግጅት የሚፈልግ እንደሆነም ገልጸዋል። በዚህም በዘንድሮ 2018 በከተማው የኮሪደር ልማት ተብሎ ስራ እንደ አዲስ የሚጀምር ነገር እንደማይኖርም ገልጸዋል። ነገር ግን የ2018 አዲስ ዓመት ትልቁ ትኩረት የቤት ግንባታና የቤትን ችግር እንዲሁም የውሃ አቅርቦትን ችግር ለማጽዳት አብክረን እንሰራለን ማለታቸውን ምክር ቤቱ ገልጸዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማ መንገዶች እንደሚሰሩ እንደሚታደሱም አመላክተዋል። እነዚህ መንገዶች ሲሰሩ የኮሪደር ልማት ስታንዳርድን እንደሚከተሉ ገልጸው የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች ማስፋት ስራ፣ የእግረኞች መንገድ ስራ፣ የሳይክል መንገድ ስራ እንደሚጀምርም ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከኡራኤል ቦሌ ብራስ ቪአይፒ የሚገኘውና እሱ የተሰራ ነው። በፍጥነት ካልተሰራን ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የትራፊክ ፍሰቱ ላይ ጫና ያሳድራል። ለዛም የጀመርነውን በፍጥነት እየጨረስን ነው ሌላ የምንጀምረው ማለታቸው ተገልጸዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶች እንገነባለን። ቅድሚያ ሊሰጣቸው ይገባል። በተለይ በተለይ ከህዝብ ጋር ውይይት እናደርጋለን ተግባቦት እንፈጥራለን ሲሉ ማስረዳታቸው ተገልጿል። በመጨረሻም የክልል መንግስታት የከተማ አስተዳደር ተሿሚዎችና የህዝብ ተመራጭ የደሞዝ ስኬል ይፋ ተደርጓል። በ12 ምድቦች የተከፈለው የደሞዝ ስኬል የክልል ፕሬዚዳንቶችንና አፈ ጉባኤዎችን ጨምሮ እስከ ከተማ ቀበሌ አስተዳደር ድረስ ያካተተ ነው። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑት መኩሪያ ኃይሌ የደሞዝ እስኬሉን በትክክለኛ ለቲክፋ ኢትዮጵያ ማረጋገጣቸው ተገልጿል። የነን በተመለከተ ስክሪኑ ላይ ያስቀመጥኩላችሁ የገንዘብ ሙሉ ዝርዝሩ እስኬሉ የነን ይመስላል። እናንተ ስክሪን ሹት እያደረጋቸው እጃቸው ላይ አስቀሩት እንላለን። ለዕለቱ ያስኩላችሁ መረጃን ይመስላል። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች ሸር አድርጎት። እስከ ፈጻሚው ድረስ አብራችሁን ስለቆያችሁ ልባዊ ምስከናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።